ጤና ይስት ኒውዮርክ ፋስት ዴይሊ ነው። ሰላምታችን በያላችሁበት ድረስ ያን። በእለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችንን ላይክ እና ሼር ታደርጉ እየጋበዝን የእለቱን አበይት ዜናዎች አስቀድመን እንጨምራለን። ኤርትራ ለጦርነት የምታደርገው ዝግጅት ከምንጊዜውን በላይ አጠናክራለች። ሀገርቱ የተጣለባትን እገዳ ወደጎን ብላ የሸመተቻቸው ድሮኖች ግልጋሎት መጀመራቸው ተሰምቷል። የኢሳያስ አፈወርቂ ከኢራን ያስገቧቸው ድሮኖች ወደ ኢትዮጵያ ድንበር ተጠግተው ተከታታይ አሰሳ ማድረጋቸው የተነገረ ሲሆን ይህም የሀገሪቱን ውጥረት እንዳይጨምረው ትልቅ ስጋት ፈጥሯል። የኤርትራ የድሮን አሰሳ በተሰማ ቅጽበትም ፊልድ ማርሻሉ ከባድ ማስጠንቀቂያ ልከዋል። የህወት መሰንጣጠቅ ቀጠለ። ደብረ ጽዮን ጀኔራሉ ላይ ተቆጡ። ጀኔራል ዮሐንስ በነ ደብረ ጽዮን ጥርስ ውስጥ ገቡ። በአሁኑ የመርጃ ሰዓታችን ይህንና ኤርትራ የተማመነችባቸው የሱዳን መሳሪያዎች ከእጅ መውጣታቸውን እንዲሁም የብሔራዊ ባንክ የዛተውን ስለመፈጸሙ አክለን በዝርዝር እናስደምጣችሁ ወደናል። ውድ ቤተሰቦቻችን ቻናሉን ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ እስከ ጥንቅራችን ፍጻሜ ድረስ አብራችሁን ቆዩ። አዳዲሶቹ የኤርትራ ድሮኖች ድንበር ጥሰው መግባታቸው ተሰምተዋል። ፊልድ ማርሻል ብርሃኑ ጁላ ከባድ ማስጠንቀቂያ ወደ አስመራ ልከዋል። ከሰሞኑ ከወትሮ ለየት ያለ የጦር መሳሪያ ሸመታ ላይ የተጠመዱት ኢሳያስ አፈወርቂ መርዶም የምስራችን ቤታቸው ገብቷል እየተባለ ይገኛል። በአንድ በኩል ለወራት በምጽዋ ወደብ ተቀምጠው የነበሩና ኤርትራ ጦርነት ከጀመረች እንድትጠቀምባቸው ከነ ጀነራል አልቡርሃን ፈቃድ አግኝተውባቸው የነበሩ ዘመናዊ አሜሪካ ሰራሽና ሩሲያ ሰራሽ የጦር አውሮፕላኖችና ድሮኖች ወደ ፖርት ሱዳን መመለሳቸው የሻቢያን የጦር መሪዎች ያስደነገጠ ሁኔታ ሲሆን በአንጻሩ ኢራን አስድሮኖች እና በርከት ያለ ሜካናይዝ መሳሪያዎች ለአስመራ ለመሸጥ መስማማቷ እንባባሽ ሆኗል እየተባለ ሲሆን ኢራን መሳሪያዎችን በሶስት ዙር በረራዎች ወደ ምጽዋ ማስገባቷ ታውቀዋል። በዚህ መሀል ነው ታዲያ አዲስ እረኛ ከብት አያስተኛ የሚሉትን ተረት የሚያስታውሰው ክስተት የተፈጠረው የሚሉት የመረጃ ምንጮች ሻቢያ ከኢራን የተላኩትን አዳዲስ ድሮኖች በጥርፊያ ወደ ስምሪት አስገብተዋል ያሉ ሲሆን ወደ ኢትዮጵያ ድንበር ተጠግተው ተከታታይ አሰሳ እያደረጉ መሆኑን ተገልጿል። የኤርትራ ድሮኖች በትግራይ ድንበር ላይ መታየታቸው የድንበሩን አካባቢ ጸጥታ ከባድ ውጥረት ውስጥ እንዲወድቅ ማድረጉ ተሰምተዋል። ወዲህ ደግሞ የጦርነት ቀስቃሽ መሆን አልፈልግም የሚል ግልጽ አቋም ይዞ እየተንቀሳቀሰ የሚገኘው የኢትዮጵያ መከላከያ ሰራዊት የኤርትራን ድርጊት በድጋሚ አልታገስም ሲል አስጠንቅቋል ነው የተባለው። ወደብ ያስፈልገኛል እና ግዛቴን፣ አንድነቴን አላስደፍርም በሚል ከባድ ውጥረት ውስጥ የሚገኙት ኤርትራና ኢትዮጵያ የቀጠናው የከባድ ውጊያ ሊያደርጉ እያሟሟቁ ነው እየተባለ ባለበት ወቅት በሰሜናዊ ትግራይ ጫፍ አካባቢዎች እየተሰሙ ያሉ መረጃዎች የጦርነቱን አይቀሬነት አመላካች ተደርገው ተወስደዋል። የትግራይ የመረጃ ምንጮች እንዳመለከቱት ከሆነ የኤርትራ ድሮኖች ከትናንት አመሻሽ ጀምሮ በትግራይ ሰማይ ስር እየታዩ ሲሆን፣ በተለይም በዛላምበሳ አካባቢ በተደጋጋሚ መታየታቸውን የገለጹት ምንጮች አየር ኃይሉ በ11ኛው ሰዓት ከኢራን የገዛውን አዲስ ድሮኖች በመጠቀም ተከታታይ አሰሳ እያደረገ ስለመሆኑ ነው የተሰማው ይህንኑ የኤርትራ የጦር ድሮኖች በተደጋጋሚ በኢትዮጵያ ሰማይ ስር መታየት ተከትሎ ፊልድ ማርሻል ብርሃኑ ጁላ በአየር ኃይል በኩል ለኤርትራ አቻቸው ከባድ ማስጠንቀቂያ መላካቸው የተነገረ ሲሆን ድሮኖቹን እንቅስቃሴ እየተከታተለ መሆኑን የጠቀሰው አየር ኃይል ይህንኑ የድፍረ ድርጊት በድጋሚ የሚፈጸም ከሆነ እንደማይታገስና አንድ ስንዝር አልፈው በኢትዮጵያ አየር ክልል ውስጥ የገቡ ጀቶች ያለምንም ማስጠንቀቂያ በሚሳይል መጥቶ እንደሚጥል ማሳሰቡ ነው የተነገረው። ይህ በእንዲህ እንዳለ አየር ኃይል ዘጠናኛ ዓመት የምስረታ በዓሉን ለማክበር ሽርጉድ እያለ መሆኑን ተመላክቷል። የኢፌድሪ አየር ኃይል ዘጠናኛ ዓመት የምስረታ በዓሉን አስመልክቶ የአየር ኃይል ዋና አዛዥ ሌተናል ጀነራል ኢልማ መርዳሳ መግለጫ ሰጥተዋል። ሌተናል ጀነራል ኢልማ መርዳሳ በመግለጫቸው የኢትዮጵያ እንደ አየር ኃይል ያሉ ዘመናዊ ተቋማትን ከገነቡ ሀገራት አንዷ ነች ብለዋል። ኢትዮጵያ ጥንታዊ ሀገር ናት ያሉት ጀኔራል ይልማ መርዳሳ በአፍሪካ ቀንድ ዘመናዊ አገልግሎት ሰጪ ተቋማትን ከገነቡ ሀገራት መካከል አንዷ መሆኗን ገልጸዋል። ከእነዚህም ተቋማት መካከል የኢፌዴሪ አየር ኃይል አንዱ መሆኑን ጠቅሰው ተቋሙ ራሱን በሰው ኃይል፣ በውጊያ መሠረተ ልማት እና በሌሎችም ዘርፎች እያጠናከረ ነው ብለዋል። የዘንድሮ ዘጠናኛ ዓመት የአየር ኃይሉ የምስረታ በዓል ህዳር 21 ቀን በተለያዩ መርሃ ሀገሮች በድምቀት እንደሚከበር የተላሉ አስገልጸዋል። የምስረታ በዓሉ በተለያዩ ሁነቶችና ትርኢቶች እንደሚከበር ጠቅሰዋል። ምስረታ በዓሉ ምክንያት በማድረግም ህዳር 21 ለአየር ኃይል እድገት በሙሉ አቅሜ እሮጣለሁ በሚል ሐሳብ በቢሾፍቱ ከተማ የ10 ኪሎ ሜትር ዓለም አቀፍ የጎዳና ላይ ሩጫ ይካሄዳል ተብለዋል። ይህ የጎዳና ላይ ሩጫ በቢሾፍቱ በቋሚነት እንደሚዘጋጅም ጠቅሰዋል። በሌላ መረጃ ጀነራል ዮሐንስ በነ ደብረ ጽዮን ጥርስ ውስጥ ገብተዋል። በጀነራል ዮሐንስ የሚመራው የህወሓት አርሚ አባላት ቡድኑን በመክዳት ወደ ሐራ መሬት በግፍ እየገቡ ይገኛሉ። ይህን ተከትሎ የህወሓት የፖለቲካ ክንፍ የሆኑት እነ ደብረጽዮን በጀነራል ዮሐንስ ላይ ቁጣቸውን አንስተዋል። ይህን የአርሚ አባል የሚከዱት ዋነኛ ምክንያት ጀነራል ዮሐንስ እጅ አለበት በሚል ነው። ወደ አፋር ክልል የገባው በርካታ አርሚ አባላት ወደ ሐራ መሬት ገብተዋል። እነ ደብረጽዮን የጀነራል ዮሐንስ እንዝላልነት ነው በሚል ጀነራሉ ላይ ተነስተዋል። በአሁን ሰዓት በጀነራሉና በእነ ደብረጽዮን መካከል ከፍተኛ ብጥብጥ ተፈጥሯል። በአጠቃላይ ወደ አፋር የገባው የአርሚ አባላት ህዋትን እጅ ወጥተዋል። አሁን ላይ በህዋት አባላት መካከል የጦፈ ጠብ ተፈጥሯል። መተማመን የሚባል የለም። ጥቂት ከሰሞኑ ከአፋር ክልል ተገርፎ የወጣው የሕዋት ታጣቂ እርስ በእርስ ወደማይተማመኑበት ደረጃ ላይ ደርሰዋል። በተያያዘ የህወሀት ሊቀመንበር ደብረ ጽዮን የኢትዮጵያ ፌዴራል መንግስት በፕሪቶሪያው ስምምነት አፈጻጸም ዙሪያ በአደራዳሪዎች የሚመራው የምክክር መድረክ እንዳይካሄድ እያደረገ መሆኑን ከሰሱ። ሊቀመንበሩ አክለው ህወሀትም ሆኑ ዓለም አቀፍ አደራዳሪዎቹ እንዲህ አይነት የጋራ ውይይት እንዲካሄድ በተደጋጋሚ ጥያቄ ማቅረባቸውን ገልጸዋል። ዶክተር ደብረጽዮን ይህንን ያሉት ለድርጅቱ ይፋዊ ሚዲያ ወይንም በሰጡት ቃለ መጠየቅ ላይ ሲሆን ጠቅላይ ሚኒስትር አብይ አህመድ በቅርቡ በፕሪተሮ ስምምነት እና በህወት ህጋዊ ሁኔታ ዙሪያ ለሰጡት አስተያየትም ምላሽ ሰጥተዋል። አደራዳሪዎችም ሆኑ እኛ ህወት ተገኝተናል፣ በስምምነቱ አፈጻጸም ላይ መወያየት እንፈልጋለን ያሉት ሊቀመንበሩ ህወት ጥያቄውን በተደጋጋሚ ማቅረቡና አደራዳሪዎችም ለውይይት መገፋፋቱን አስረድተዋል። ነገር ግን በአዳዳሪዎቹ ፊት የሚደረግ ውይይት ላይ ለመሳተፍ እንቢ ያለው የፌዴራል መንግስት ነው ሲሉም ዶክተር ደብረጽዮን ወቅሰዋል። ሊቀመንበሩ በዚሁ ቃለ መጠየቅ ላይ አዳዳሪ አካላትን ተችተዋል። ስምምነቱ እንዲተገበር ከሞት ወጥ እና ምክር ከመስጠት ባለፈ በፌዴራል መንግስት ላይ በቂ ጫና እያደረጉ አይደለም ሲሉ ቅሬታቸውን አቅርበዋል። በተለይም የቀድሞ የአሜሪካ ቀንድ ልዩ ልዑክ ማይክ ሃመር በስምምነቱ እንዲተገበር ከፍተኛ ግፊት እያደረጉ እንደነበር አስታውሰው፣ ከእሳቸው መውጣት በኋላ ግልጽ ክፍተት ታይቷል ብለዋል።